ጂዲፒ አለ ጂኤንፒ አለ ጂኤንአይ የሚባል አለ። እንደገና ደግሞ ይከፋፈላል። እነዚህ የኢኮኖሚክስ የሀገር ኢኮኖሚ መለኪያ የኢኮኖሚክስ ተርሞች ናቸው፣ ስሞች ናቸው ማለት አብሪቪዥኖች ናቸው፣ አጠር ። አሁን ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ማለት ነው። በዓመት ውስጥ ሀገር ውስጥ የሚመረት ማንኛውንም ምርት ቁጥር ማለት ነው ወይም ብዛት፣ ጂዲፒ ይሉታል። ጂኤንፒ ደግሞ ግሮስ ናሽናል ፕሮዳክት ነው የሚባለው። እሱ ደግሞ በሀገር ውስጥም ይሁን በውጭ ሀገር ያለ የሀገር ዜጋ የሚያመርተው በዓመት ውስጥ ያመረተው ምርት ጠቅላላ ማለት ነው። ጂኤንአይ ደግሞ የሚሉት ግሮስ ናሽናል ኢንካም ነው። እሱ ደግሞ ገቢ የሚያስገባው በዓመት ውስጥ ተወላጅ አገር ውስጥም ውጭም ያለ ተወላጅ የሚያስገባው የዓመት ገቢ በጠቅላላ ጂኤንአይ ይሉታል። ከዛ ደግሞ እንደገና ይከፋፈላል ጂዲፒ ኖሚናል የሚባል አለ ሪያል ጂዲፒ የሚባል አለ እነዚህ መለኪያዎች ናቸው በአመት ውስጥ አንድ ሀገር አምርቶ ወይ ደግሞ ነግዶ የሚያመጣቸው ገቢዎችን መመዘኛ መንገዶች ናቸው ዛሬ እስቲ ስለ አንዱ ስለ ጂዲፒ ላወራችሁ ፈለሁ ጂዲፒ ማለት ያው ቤዙ ነው ዋናው መለኪያው ኦኬ ግሮስ ዶሜስቲክ ፕሮዳክት አገር ያመረተችው ምርት በአገር ውስጥ ማለት ነው። ውጭውን ሳያጠቃልል አገር ውስጥ ያለ ማንኛውም፣ ግን የውጭ ዜጋም ሊሆን ይችላል። አገር ውስጥ አምርቶ የተመረተ ምርት ጠቅላለው ጂዲፒ። ከዛ ደግሞ ጂዲፒ ሪያል አለ ጂዲፒ ኖሚናል አለ ፐርካፒታል አለ። ለህዝቡ ሲካፈል ጂዲፒ ፐርካፒታል ይባላል። ከዛ ደግሞ ፔይመንት ፓሪቲም ይባላል እና ዛሬ ግን ከሱ ውስጥ ለምንድን እነዚህ እንዳወራችሁ ይፈለግኩት። ኮንፊውዝ እንድትሆነው አይደለም ግን እንደው ስለዚህ መናገር የፈለግኩት ከዚህ በፊት የሰራው ቪዲዮ ላይ ለእኛ የእኛ አገር ብር ለማርኬት ሲወጣ ምን አይነት ችግር እንደሚያደርስ በጣም ጥሩ እንደሆነ ለኢኮኖሚያችን ጥሩ ያለውን ነገር ብዬ የራሴን ኦፒኒየን ወይንም ደግሞ ከዚህ በፊት ያሉ ፕሮፌሰር እ ፕሮፌሰር ስቲክሌትስ እሳቸው ላይ ቤዝ በማድረግ የእኛ የቅድሞ መሪዎቻችንና የቅድሞ ባለሥልጣኖቻችን እምቢ ብለው ሲታገሉ የነበረውን ነገር አሁን ማክሸፋችን ጥሩ እንዳልሆነ ብዬ ያልኳችሁ ነገር አለ። ቪዲዮ አለ እስካሁን ማየት ከፈለጋችሁ። ዛሬ የምንመሰላችሁ ነገራችሁ የስለኛ ጂዲፒ ነው። የእኛ የአመት ገቢ ኢትዮጵያ የአመት ገቢ አራተኛ ደረጃ ላይ አደርሷት ነበር ከአፍሪካ ውስጥ። አዎ ብዙቻችሁ ያላችኋል፣ እንዴት አገር አደገች ትላለህ፣ ኢኮኖሚያችን እንዴት አደገ ትላለህ ብላችሁ አንዳንዱን ደውቀ ሳይሆን አይዶ ነው። መጽሐፍ እኮ እንዴት ነው ኦንላይን መቼም ገብቶ ማየት የማይችል ሰው የለም። ማንበብ ትችላላችሁ። የጠቅላላው ስታስቲክስ አንድ ቦታ አታንብቡ። ሁሌ ከአንድ ቦታ የሚገኝ ኢንፎርሜሽን የተሳተም ሊሆን ይችላል። ትክክልም ቢሆን የዛን የአንዱን ኦርጋናይዜሽን ወይ ሰው ወይ ድርጅት ብቻ ኦፒኒየን ነው የሚሆነው። ስለዚህ ማወዳደር አለብን። ብዙ አይነት ስታስቲክሶች ይወጣሉ በአለም ላይ ፕራይቬቶች አሉ የድርጅቶች አሉ አለም አቀፋዊ የሆኑ አሉ የሁሉንም ማስታይ በዛም ብታዩ በየትኛውም ብታዩ የኢትዮጵያ ኢኮኖሚ በ2010 50 ቢሊዮን አይሞላም ነበር የአመት ጂዲፒያችን ገቢያችን 207 ጁን 2024 ላይ ኢትዮጵያውያን 207 ቢሊዮን ነበር አራተኛ ቦታ ላይ ጁን ላይ ጁላይ ነው ብራችንን ለገበያ ያቀረብ ነው። የኢትዮጵያ ብር በማርኬት እንዲወሰን ያደረግነው ብዙ አቤቱታ ያቀረብ ነው። ያን መጠን ሴፕቴምበር ላይ ወደ አራት አምስት ወር ኦክቶበር ኦልሞስት ሀምሳ ፐርሰንት ጂዲፒያችን የቀነሰው ሀምሳ ፐርሰንት፣ ሂዱና ተመልከቱት። ከ27 ቢሊዮን ዶላር ጂዲፒ ኢንካማችን ገቢያችን 7 መቶ አካባቢ። እስቲ ቼክ አርጎት በደንብ። ኦልሞስት 50 ፐርሰንት ኢኮኖሚያችን የቀንሰው እና ስድስተኛ ነው የሆን ነው በዚህ ዓመት። አሁን እኛ ስድስተኛ ደረጃ ኬንያ ቀድሞናል። 50 ሚሊዮን የማይሞላ ህዝብ ያለው ሀገር ይሄ ሁሉ ያደረጉት ሁለት ሀገሮችን ነው። አንዱ አንደኛ ላይ የነበረው ናይጄሪያ ልክ እንደኛ ብራቸውን 2023 ላይ አድርጉ ተባሉ። ያው ፕሬሸር ያደርጉብናል ብራችሁን እንትን ካላደረጋችሁ በማርኬት እንትን ካላረ ኢኮኖሚያችሁ ችግር ውስጥ ይገባል። ችግር ውስጥ ያላችሁት ወይ ደግሞ ብር አበድሩን ስንል ብሩን በብድር ስለሚያስተዳድሩን ያ ነው መሳሪያቸው። እነሱ አድርጉ ያሉን ነገር ካላደረንትን ካላሟላ አይሰጠንም። ዳትስ ዘ ሪዝን እኔ መጥቼ ወይ ደግሞ እኔን የመሳሰሉ ሰዎች መጥተን ከበፊቱም ይሄ ነገር ጥሩ አለም እስከዛሬ ሰምታችሁን አታውቁም። ኢንቮልቭ ሳረግ በፍጹም ኢንቮልቭ አላደርግም። አንደኛ ሁሌ እነግራችኋለሁ ፖለቲካ ፓርቲ ወይ ደግሞ የጎሳ ፓርቲ ወይ ምናምን ውስጥ እንደሌለው መቼም እስካሁን የገባችሁ ይመስለኛል። እኔ ደርቲ ነው በጣም መጥፎ አይነት ነገር ውስጥ ነው ያለን። እሱን ደግሞ የሚጠቀምብን የውጭ ኃይል ነው። ዋና ሶርሱን ነው ላስረዳ ሞክረው፣ በተቻለ ባለችኝ በትንሽ ጊዜ እየመጣው ልናገር ሞክረው። ችግሩ ያለው ከውጭ ነው እርስ በራሳችን እንዲህ የሚያደርገን ከውጭ ያለ ነገር ነው እና ያችን፣ በመናገሬ ብዙ ወቀሳ ወይ ደግሞ አንዳንድ ያው ፍሬንዶችም ኢንቮልቭ ማድረግ ሳይሆን እንደዚህ ነገር ምናምን እያላችኋላችሁ፣ ግን እኔ ኦነስት የሆነ ኦፒኒን ይዤ ነው የምመጣው። በኢኮኖሚ በተመለከተ መንገድ ነው መናገር እንፈልገው። ከዛ ደግሞ ያለብንን የውጭ ኃይል የሚደረግብንን ጭቆና ነው እምነግራችሁ። ዋናው ሶርሱን ነው ለማስረዳት ከእናንተ ጋር ዲስከስ ለማድረግ ሞክረውና አሁን የኛ ኢኮኖሚ እንግዲህ አስቡት፣ ጁላይን ያወጣ ነው እንትኑ በማርኬት እንዲወሰን ያደረግነው ብዙ ዶላር ለማስገባት ወደ ሀገር ውስጥ ብዙ ዶላር እንዲገባ፣ አረ ዶላር ራሱ የዶላር እንትን እንደዚህ እየቀነሰ መምጣቱን እንግዲህ በሰፊው አሁን ያለ ነው። ረንሚንቢ የሚባል ዲጂታል ከረንሲ መጥቷል። አሁን ቻይና የቻይና ብር ይዋል ወይም ደግሞ ረንሚንቢ ነው ሚባለዋል። እነሱ ያወጡት ዲጂታል ከረንሲ ቶታሌ አቮይድ የሚያደርግ ሌላ መንገድ ቀይሶ ከዶላር እንት ውጪ ይዞን የሚሄድ በጣም የሚገርም አይነት፣ መቼም እኛም ተሳትፈነ አለንበት፣ ብዙ ሀገሮች እየተሳተፉ ነው አሁን ያሉት። ያንን ሲስተም መጣ ማለት እኛ የግድ ብራችንን ዲቫሉዌት ወይ ደግሞ ገበያ አውጥተን የቁማር መጫወቻ ማድረግ የለብንም የካፒታል የውጭ ካፒታል መጫወቻ ማድረግ የለብንም። አይደለ እንዴ? እና ለዚህ ሁሉ አሁን ያበቃል። ኢኮኖሚያችን በግማሽ በግማሽ ነው የወረደው እኮ በአንድ ዓመት እኛ ቻይና ኮሎኒ ስር የነበረ ሀገር ልክ እንደኛ ልክ እንደኛ ኮንቲኔንት እኛ ተኦል እንግዲህ፣ ፕራውድ የሚያደርገን ነገር እድሜ ለአያቶቻችን አልቀው ስንት ፋክተው ነው ከጥገኝነት እንዳንገባ ያዳኑን። ያ ማለት ግን የጭንቅላትና የኢኮኖሚ ጥገኛ አደለን። ኮሎኒ ነን እኮ ኮሎኒ ነን ሰው እኮ ምን መሰላችሁ ብዙ ጊዜ አንደርስታንድ ማታረጉት ጭንቅላታችንን ኮሎናይዝ አድርገውታል። ኦኬ የምንሰራው ደግሞ ሲስተማቸው ሰስቴን የሚል ለረጅም ጊዜ እንግዲህ አስቡት፣ ሀያ ምናምን ዓመት የፈጀባቸው ብራችንን ገበያ ላይ እንዲወጣ ከሀያ ምናምን ዓመት በኋላ አሳክተውት ይኸው ኢኮኖሚያችን በግማሽ ያወረዱት። ጥቅሙ ምን መሰላችሁ? ጥቅሙ ዶላር ብዙ ወደ ሀገር ውስጥ እንዲገባ እኮ ነው። የሚሸውዱ ነው ያሉት እነሱ በማርኬት የኛ ብር ብር። ደግሞ ለምንድን ነው አሜሪካ እንደዚህ በጣም ፓወርፉልና ሀብታም የሆነው ብላችሁ ብታስቡ በጣም ስለሆኑ እኮ አይደለም የዓለምን ብር ተቆጣጠሩት። የሰሩት ነገር ልክ ሁለተኛው ዓለም ጦርነት ላይ ሲያልቅ እንዳለ የዓለምን ኢኮኖሚ በብራቸው ተቆጣጠሩት። ማንኛውም ነዳጅ፣ የሳኡዲ ነዳጅ፣ የማንም ሀገር ነዳጅ ያለ ዶላር በስተቀር በማንኛውም ብር እንዳይሸጥ አድርገው ያስፈረሙት። ነዳጅ ደግሞ ለሁሉም ነገር ዋናው መሰረቱ ነው አይደል እንዴ? አገር ኢኮኖሚ፣ ሁሉም ነገር የሚያንቀሳቅሰው። ከዛ ይኸው አያችሁ ስንት ስንት ዓመት ስንት ድኬት ይህንን ዓለም የተቆጣጠሩት የመጨረሻ ሀብታም የሆነ ሀገር የሆኑት ያ ሀብታቸው ግን ምን አድርጓቸዋል? በጣም መጥፎ ነገር ውስጥ ያስገባቸው ምንድን ነው? አንደኛ አገሩ በጣም በኮርፖሬሽን የሚተዳደር ሀገር ነው። ኮርፖሬሽን ነው፣ በቃ ሁሉ ነገር በግለሰቦች እጅ ነው ያለው። ሰው እኮ ቤት ገዝቶ ቤት እኮ የለውም አሜሪካ ውስጥ መሬቱ የለውም። መሬቱ ሊዝ ነው። ሊዝ ብቻ ሳይሆን የግለሰቦች ነው ማንኛውም ነገር አየር ብቻ ነው የማይሸጠው። ውሃው በግለሰቦች እጅ ስር ነው፣ ኤሌክትሪክሲቱ፣ ምኑ፣ ጠቅላላው ነገር። ውሃ የሚጠጣው ውሃ በወንዝ እኮ ነው። ወንዝ አሁን ለንደን የሚያልፍ ታምስ የሚባል ወንዝ አለ፣ የሚጠጣ እንትን ውሃ ያለው ወንዝ እሱ የግለሰብ ነው። መልቲ ቢሊየነሮች ናቸው። አውስትራሊያ ያሉ አውስትራሊያ ያሉ ማለት አይቻልም፣ ሁሉም አገር ነው ቢሊየነር። ሁሉም አገሩ ነው፣ ባህር አገሩ ነው፣ ኮንቲኔንት የፈለጉበት መኖር ይችላሉ። እና በነሱ ስር የሚተዳደር እንትን ልክ እንደነሱ ለመሆን ሳይሆን በእነሱ እጅ እንድንገባ ነው የተደረግ ነው። አሁን ጉድላክ